የሱስ ጌታ አሜን። ክብር ለኢየሱስ ይሁን። ሁላችንም ደግሞ ሌላ እንግዲህ ምለው ማስታወቂያ የለኝም። እንዳልኳቸው ነው፣ ታሪካችን ወንጌል ነው። ከዚህ ውጭ ሌላ ነገር የለንም። እሱን እያወራን እናርፋለን። አሜን ሃሌሉያ። ዘመናችን ደግሞ በእሱ ይጠቀልል፣ እስክሜን ድረስ ዘላለማችን በእሱ እየሰራ ኢየሱስ ጌታ። ከዚህ ድል የመረጠን ጌታ ይባል ወደ እግዚአብሔር ቤት እንሂድ ባልን ጊዜ ምን አለ? ብዙ እኮ ቦታ አለ፣ ብዙ መዋያ፣ ብዙ መዝናኛ፣ የሆነ የምንሄድባቸው ብዙ ግብዣዎች አሉ አይደለም? በዚህ ምድር ላይ ነገር ግን ዳዊት ከብዙ ምርጫዎች መካከል ይሄኛው ምርጫ ሃሌሉያ ኢየሱስ የሚገኝበትን ሰላም ያለበትን ምርጫውባ። ወዳጆቼ፣ እንኳንም ቤታ አደረሳችሁ ወደዚህ ሃሌሉያ። ሁላችንም ደግሞ በጸሎት መንፈስ ሆነን እግዚአብሔር ቃል ከዚህ ጋር እናነባለን። ከቻላችሁ ብትቆሙ ለዚህ ቃል ክብር። ኢየሱስ ጌታ ሐዋርያት ስራ በጸሎት መንፈስ ሆነን እናነባዋለን። እግዚአብሔር ቃል 16 ከቁጥር 16 ያለውን ቃል አብረን እናነባዋለን። በጌታ በኢየሱስ ስም አነበዋለን። እዚላ ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌታዋ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችም። እርሷ ጳውሎስንና እኛን እየተከታተለች የመዳን መንገድ የሚናገሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ላ ትጮ ነበር። ይህንም ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛለዋል። በዚያም ሰዓት ወጣ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሹማምት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ፣ አሉ። ሕዝቡ አብረው ተነሱባቸው። ገዢዎቹ ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። ብዙ ከደበደቧቸው በኋላ ወደ ወኅኒ ጣሏቸው። የወኅኒውንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙ። እርሱ የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወይን ጣላቸው። እግራቸውንም በግድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን አውሎትና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያደምጧቸው ነበር። ድንገትም የወይኑ መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዛን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወኅኒው ጠባቂ ከእንቅልፉ ነቅቶ የወኅኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት እራሱን ሊገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለን እና በራስህ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ እየተቀጠቀጠም ከፓውሎስና ከሲላስ ፊት ተደፍቶ፣ ወደ ውጭም ወጥቶ ጌቶች ሆይ አንድ እድል ዘንድ ምን ማድረግ ይገባኛል አላቸው ይላል። አሌሉያ፣ ላካችን እግዚአብሔር ሆይ እና መሰገናለን። ለስም ክብር ይሆን የተቀባው ተቀባው ስም ክብር ይሆን። እዳንበት ዳንበት ለዚህ ስም ክብር ይሆን አሜን። ተፈወሰንበት ለዚህ ስም ክብር ይሆን።

ሀሳብ እነግራለሁ። ኢየሱስ ጌታ ታላቅ ነገር ይሆናል። እንደው አልተገባችሁ ያለውን ሰው ዛሬ አብረን እንሰብካለን። ዛሬ መጣችሁ ወጣት እንግዲህ አብራ መሰለኝ። ዛሬ ያልተለመደ ነገር ይሆናል። ኢየሱስ ጌታ እንደዚህ ነገር ማለት ይሆናል። ጌታ አሜን። የማስተላለፍበት የመልእክት ተርስ እውነተኛ አምልኮ በሚል ነው። እውነተኛ ምንድነው አምልኮ? በዚህ ምድር ላይ ብዙ አይነት አምልኮዎች አሉ። ዛሬ በእኛ ዘመን በቤተክርስቲያን የተመለከ ኢየሱስ ቢኖርም ግን ብዙ አይነት ነገሮችን እናያለን። ነገር ግን እውነተኛ አምልኮ ማንን እንደሚያሳይ፣ ማንን እንደሚገልጥ፣ እውነተኛ አምልኮ ምን እንደሚመስል አብረን እናያለን። ኢየሱስ ጌታ እውነተኛ አምልኮ መልክ የለውም። ነጭም አይደለም ጥቁርም አይደለም ቀይም አይደለም። አሜን። ነው አምልኮ ኃይል አለው። ወላ ነገር ያለው ሰው አምልኮ ኃይል አለው። አሜን። ነው አምልኮ ቢፈውስ ኃይል አለው። አምልኮ ነጻ የሚያወጣ ኃይል አለው።

የሚሄዱት ወደ ገበያ አይደለም፣ ወደ ሌላ ቦታ ስፍራ አይደለም፣ ወደ ራሳቸው ሀሳብ የተጽፈው አይደለም። ወደ አምልኮ ስፍራ እየሄዱ ሳለ መንገድ ላይ ግን የገጠማቸውን ነገር እናያለን። በመንገዳቸው ላይ ወደ አምልኮ ስፍራ እየሄዱ ሳለ አንዲት የማርተኝነት መንፈስ የነበረባት ሴት ጳውሎስን ስታይ መንገዳቸው ላይ የተለያየ ንግግሮችን በመናገር እንመለከታለን። እና ጳውሎስን አብረውት ያሉትንም እየሄዱ ሳለ በመንገዳቸው ላይ ይቺ ሴት ገና ባየቻቸው ጊዜ በንግግር በጣም የሚያስደንቅ በሚመስል ይህ ከእግዚአብሔር ነው፣ የእግዚአብሔር ሴት ነች የሚያስብል ንግግር፣ አያስብልም? ንግግሯ በጣም ተ የሚያስብል ዋው፣ ሺ እግዚአብሔር ሴት ነች የሚያስብል እች ይሄን ጸጋ ት ይዛ ትቀበጣለች የሚያስብል ንግግር ነው ንግግሯ። እግዚአብሔር ግን ዛሬ ዓይኖቻችን ይከፍታል። በኋላ የምንሸወድበት ዘመን አይደለም። አሜን ነው። አንተ ትውልድ ነቃ። ልዩነት ይሆናል፣ ልዩነት ይሆናል። ሴት እደ ጳውሎስን ባየሽ ጊዜ ስትናገረው የነበረውን ቃል ነው የህያው የእግዚአብሔርን ቃል ምን የሚሉ የሚናገሩ ናቸው የህያው የእግዚአብሔር ባሪያዎች ናቸው ምስክርነት የሰጠች ይመስላል ያስ ብላል የእግዚአብሔርን መንገድ ምን የሚሉ የሚያቀሉን ሰዎች ናቸው ብላ እንደ ጳውሎስ ጥሩ የሚመስል ድምፅ የሚመስል ከእግዚአብሔር የሚመስል ድምፅን በመናገር ስትናገር እንመለከታለን ነገር ግን ጳውሎስ በውስጧ ያለው ራይቶ ንግግሯን በመቀጠል ሳለች እየተደጋገመ ሲናገር ይህንን ቃል ጳውሎስ ተቆጣ ይላል። ኢየሱስ ጌታ ዞርናለታ በቁጣ በላይ ያለው መንፈስ ምናለው ገሰጠው ል ስትመለከቱት መንፈስ ይላል። ነገር ግን ዘብሮ ስፕሪት ላይ ተለያዩ ስፕሪት በውስጥ ያለውን ነገር ዘርዝሮ ያሳያችዋል። አንተ ላይ ነገር እግዚአብሔር ይመስላል። ንግግሯ የሚሸውት ነው ነው፣ ግን በውስጥ ያለው ሌላ መንፈስ ነው። ኢየሱስ ጥገኛ መንፈስ ይመጣ አሜን ያለው ዛሬ ጥገኛ ነው። ዛሬ ጥገኛው እግዚአብሔር የሚመስል ሃሌሉያው ዝማሬው ንግግሩ ከእግዚአብሔር ይመስላል፣ ግን አይደለም። በዚች ሴት ውስጥ ጳውሎስን ሲያሞግስ የነበረው የእግዚአብሔር መንፈስ አልነበረው። ሌላ ጥገኛ መንፈስ ንግግሮ፣ ምንም እንኳን የእግዚአብሔር ሀሳብ ቢመስል የሚያንስ በጣም ዋው የሚያስፈል ነገር ቢኖርም፣ ሌላ ግን ጥገኛ መንፈስ ነበር። ዛሬ ይሄ በዚህ ትውልድ ይመታ ከሚለቀቀው ከእውነተኛ ብሎ የተነሳ

ዛሬ ሰው ላይ ያለው ሁሉ ከእግዚአብሔር አይደለም። ልዩነት ይሆናል ብዙ ጊዜ ይህን ልዩነት ይሆናል የሚባሉ በተለያየ ነገር እንናገረዋለን። ልዩነት ምንም እንኳን የሚያባብል በጣም ደስ የሚያስኝ እግዚአብሔር ይባረግ የሚያስብል ነገር ንግግሯ፣ በጣም ፓወር ያለው ቢሆንም እንኳን ጳውሎስ ግን አላስደሰገው ሲያስቆጣው እናያለን። በአይን ሲቆጣ እናያለን። በላዩ ላይ ያለው መንፈስ ያየው እናያለን። ኢየሱስ ጌታ ከዚ ጳውሎስ መታው፣ ይሄንን መንፈስ ገሰጠውና በላዩ ላይ ተመታ። በዚች ሴት መንፈስ የሚገርማችሁ ነገር እዛ አካባቢ ላይ ብዙዎች ባለጸጋ ሁነዋል። ብዙዎቻን አትርፈዋል፣ ብዙ ነጋዴዎች ተጠቅመዋል። እና በላ ላይ ያለው መንፈስ በተነሳ ጊዜ በተመታ ጊዜ፣ በዚህ መንፈስ ሲተዳደር ወይ ደግሞ ሲሰሩ የነበሩ ይባረክላቸው ትርፍ የነበራቸው ሰዎች ወደ ኪሳራ ሲገቡ እናያለን። እኛ ደግሞ እንደዚህ ነው የምላቸው። ዛሬ ትርፉን ብቻ አይደለም ዋናውን እንመታለን። ዋናውን እንመታለን። እኛ በዚህ ብቻ ሌሉ ነው አይደለም የመጣ ነው። አሁን ግን ዋናውን መተህ ኢየሱስ ጌታ ነው። በሴትዮዋ ነው ያለው መንፈስ በተመታ ጊዜ ትርፋቸው አሞ ሄደ። የእነዚህ ነጋዴዎች ትርፍ፣ የባለጸጎች ትርፍ ተመታ ሄደ። ይህንንም ደግሞ የሰሙ ያወቁ የተረዱ ነ ጳውሎስን መርተው ወደ ገበያ ወሰዷቸው። ከዛ ደግሞ እንደፈለጉ እንዳደረጓቸው ፍቃድንም ጠይቀዋል። ከዛም ባለፈ ግን ልብሳቸውን ሁሉ አውልቀው እንደፈለጉ ያደርጓቸው ነበር፣ ይመቷቸው ነበር፣ እንደፈለጉ ያደርጉ ነበር። ና ኢየሱስ ጌታ ናቾች። ዛሬ ግን የሚገለጥ ኃይል አለ። ዛሬ የሚያገኛቸው ኃይል ይህንን እግዚአብሔር ሀሳብ ስሙ። እውነተኛ አምልኮ ውስጥ ራሱን ኢየሱስ እናገኘዋለን፣ ከራሱ ጋር እንገናኛለን። ወዳጆች ምናልባት ዛሬ ብዙዎቻችን በሆኑ አገልጋዮች በኩል እግዚአብሔር የምንጠብቀው ይሆናል። አሁ አምናለሁ፣ እግዚአብሔር ባሪያዎችን ተጠቅሞ ይሰራል። ግን ኢየሱስ ጌታ ነው። አሁን ግን እንደዛ አይሆንም። አሁን ግን እንደዛ አይቀጥልም። ከራሱ ጋር እንገናኛለን፣ ከምንናፍቀው ጌታ ጳውሎስን እንደፈለጉ አደረጓቸው ይላል። ልብሳቸውን አውልቀው ደበደቧቸው፣ ገረፏቸው። ከዛም ባልፎ ከቁጥር ሀያ አራት ጀምሮ ሄዳችሁ ተመለከቱ። ደግሞ ወደ ወይ ሊጣሏቸው ይላል። ወደ ወይ ሊጥለው እግሮቻቸውን በግንድ ጠርቀው እንዳሰቧቸው ይናገራል። አርነት የሌለበት ቤት ውስጥ ነው የገቡት። ህፃነት የሌለበት ቤት ውስጥ ጻፍ ሲናገር ኤርሚያስ እንደተናገረው በግዞት ቤት ሳለው እንዳለው ለጳውሎስ ወደ ግዞት ቤት ተጣ ነፃነት ወደ ሌለበት ለአምልኮ ወደማይመችበት፣ ለመዘመር ወደማይመችበት፣ ለትንቢት ወደማይመችበት፣ ልሳን ለመናገር ወደማይመችበት። ዛሬ መልእክት አለኝ። ለመጸለይ ስፍራ ያጣችሁ ሰዎች ያለውበት ቤት አይመችም፣ ለመዘመር አይመችም፣ ለማመስገን አይመችም የምትሉ ሰዎች ዛሬ ተራዊ አውረስ የተወረወሩበት ይሄ ስራ ለማምለክ አይመችም። ኢየሱስ

ብዙ ኢየሱስ ጌታ ስለዚህ ጌታ ጳውሎስ ተጣሉ ይላል። መጣን ብቻ አይደለም እንደፈለጉ እንዳይሄዱ እንዳይንቀሳቀሱ ቢፈልጉት እንዳይናገሩ እንደፈለጉ እንዳይሆኑ እግራቸውን ምናምዋቸው ይላል። በግንድ ከላይ ማገታቸው አድርገው ጠረባቸው ይላል። ኢየሱስ ጌታ ጌታ ግን አይታሰርም። አጠገብ ያለውን ሰው እሱ ግን አይታሰርም አለ። ሀሌሉያ።

ነቢያት የምታስጨርሰው እስከመቼ ነው? በጸሎት የተወለዱትን ነቢያቶች የምትበላው እስከመቼ ነው? ሐሰተኞችን እየገዛች እያሰደበች አልተባበርም ዘንድ ነው። ኢየሱስ ጌታ ነው። ይህን ከሚጠላ ባል አልተባበርም። አገልጋይ ከሚነቅፍ ባል አልተባበርም። ለምን መሰለህ ኢየሱስ ጌታ ነገ እናንተ ሄዳችሁት ጊዜ ስለማለት ኢየሱስ ጌታ አንድ የአባቶቹን ውስጥ ይዘው የተቀመጠው ሰው ምናምንት ሰዎች ገዝታ ናቡቴ የሚባለውን ሰው እንዴት እንዳስገደ ታውቃላችኋል። ገንዘብ እየከፈለ ነቢያትን የሚሳደብ የሚያቆሽ ብዙ ነገር ውጭ የምናየው ሚዲያ የምናየው እናንተ አባቶች ዋጋ የከፈሉበት በግር ሂደው ያደረሰው ልመወገል ከዚህ በኋላ ግን አምልኮ መልክ አይኖረውም። ኃይል ይኖረዋል። አምልኮ ኃይል አለው። አምልኮ ውስጥ በቃ የሌሎች ጣር ረጅም ጴጥሮስ ላይ ደርሶ ነበር። እሱ ትትኮን ፈቶ ተኝቶ ነ ነገር ግን መልአኩ መጣ አይለም ቤተክርስቲያን ጥብቅ ጸሎት፣ ጥብቅ ጩኸት መጥቶ ጴጥሮስ ተኛበት ጎድ ነብጦ አነቀው። ከዛ ተነሳ እሱ ለገሰ ጫማውን አደረገ። ተከተለኛለሁ አንደኛው፣ ሁለተኛው ዋናውን በርም አልፎ እንደወጣ እንመለከታለን። ሲያጠገበው ሰው ያለው ከዚህ በኋላ ወ አምልኮን አለምድ ከዚህ በኋላ አምልኮን

ጌታ ኢየሱስ ጌታ ነው። እዚህ ጴጥሮስን በቤተክርስቲያን ጥብቅ ጸሎት ሲለቀቅ እናያለን። ርዕሴ እውነተኛ አምልኮ ነው ብያለሁ። ኢየሱስ ጌታ። እውነተኛ ምንድን ነው? እውነተኛ አምልኮ በሚል ነው ዛሬ ርዕሴ የሰጠሁት። ሶስት ነገር ልናገር የፈለኩት አንደኛው፣ እውነተኛ አምልኮ ማንን ይገልጣል? ኢየሱስን ያሳያል። የሚመለከውን ጌታ ነው። የሚነግሰውን ጌታ የቤቱን ራምስ የሆነው ሽራው ያሳያ እውነተኛ አምልኮ ሁለተኛ ደጆችን ይከፍቱ ኢየሱስ ጌታ እውነተኛ አምልኮ ደጆች ምን ይላል ሐዋርያት ሥራ ሀያ አራት ላይ በለ ነው እውነተኛ አምልኮ ደጆች ሰው የያዘው ጠላት በሮችን ይከፍታል። ኢየሱስ ጌታ። ሌላው እውነተኛ አምልኮ ከስራት ይፈታ። የያሱና ጨርችላለን። የሐዋርያት ሥራ ምዕራፍ አስራ ሁለት ከቁጥር አምስት እስከ ስድስት ያለውን ጴጥሮስ በእውነተኛው ጸሎት በእውነተኛው አምልኮ ትናንት እኮ የታረጁ ነበር። እሱ ምን ሲል እናያለን? ሲፈታ እናያለን። እውነተኛ አምልኮ